ኖህ፣ እብራሂም፣ ሙሳ፣ ዒሳ፣ ነቢ ሙሐመድ ለምን አይሆንም? ካላህ ሌላ የሚመለክ የለም ነው አላህም ብቻ ነው አመልካለው ማለት ያለብህ። እገዛ አላህ ለመጠየቅ ይቀጥላል። ወኢያከ ነስተዒን፣ የሚታገዘውም ከአንተ ብቻ ነው በል እያለ ካላህ ሌላ ምንም እንዳናመልክ፣ በምንም እንዳንታገዝ፣ ጅብሪል መታገዣ ካልሆነ ነቢ ሙሐመድ የነቢያቶች አውራ መታገዣ ካልሆኑ፣ የየብሔር ብሔረሰቦቹ በወልይነት ሲመስጣናቸው ሰዎች ሊሆኑ ይችላሉ የሚገዟቸው አይሆንም። ስለዚህ ካላህ ሌላ ምንም ላለማምለክ ምንም ላለመታገዝ ቃል ግባ ብሎ ካበቃ በኋላ እንደገና ይሄ ሊሳካ የሚችለው በምንድን ነው? በል አሁንም ነው እህድነ ስራጥ አልሙስተቂም ጌታችን ወይ ወደ ቀጥተኛው መንገድ ምራን በለው። አላህ ለምን እንዲመራህም ስራተጸሎትን በአግባቡ እሱን ብቻ ለማምለክም ይሆን በእርሱ ብቻ ለመታገዝ ልመና ተውፊቁን ከማንጠይቅ ከአላህ